ሰላም ሰላም ተማሪዎች እንደምናላችሁ፣ እንሆ ኖ የዕለቱን ትምህርት ጀምረናን። ይህ ሰርዶ ቱቶሪያል ዞን ነው። በዛሬው ክፍለ ጊዜ ወይም በዛሬው ትምህርታችን ስለ ሀረግ ወይም ስለ ፍሬዝ ምንነት እንማራለን። እንግዲህ ሀረግ ማለት ከቃላት የሰፋ እና ከአረፍተ ነገር ያነሰ መዋቅር ሀረግ ወይንም ፍሬዝ ይባላል። ሀረግ የተሟላ ስሜትን ሊያስተላልፍ የማይችል መዋቅር ነው። እንግዲህ ስለ ሀረግ ሲነሳ የተለያዩ ቁልፍ ቃላት አሉ። የመጀመሪያው መሪ የሚል ሲሆን መሪ ማለት በአንድ መዋቅር ውስጥ ልክ እንደ ምሰሶ ብቻውን ሊቆም የሚችል ቃል ወይንም አካል እሱ መሪ ይባላል። መሙሊያ የሚለውን ስንመለከት ደግሞ መሙሊያ በአንድ ንዑስ ስማዊ ሀረግ ውስጥ መሪው ማለትም ስሙ ከምን እንደተሰራ ወይንም የተገኘበትን ምንጭ የሚገልጽ የሚጠቁም ያ ቃል መሙላያ ይባላል። ለአብነት ወይም ለምሳሌ የስንዴ ዳቦ በሚለው ሀረግ ውስጥ ዳቦ የሚል ስም አለ። ይህ ዳቦ የተሰራበትን ነገር የስንዴ የሚለው ቃል ይጠቁማል። ስለዚህ የስንዴ የሚለው በዚህ ሀረግ ውስጥ በመሙልያነት የሚያገለግል ነው። የማር ጠጅ የሚላለ፣ የጤፍ እንጀራ የሚላለ። ስለዚህ የማር ጠጅ የሚለውን ስንመለከት ጠጁ ከምን እንደተሰራ የሚገልጠው ቃል የማር የሚለው ሲሆን የማር የሚለው መሙልያ ተብሎ ስያሜ ይሰጠዋል። የጤፍ እንጀራ በሚለው ውስጥም እንዲሁ የጤፍ የሚለው እንጀራው ከምን እንደተሰራ ስለሚጠቁም የጤፍ የሚለው በመሙሊያነት ያገለግላል። ስለዚህ በአጠቃላይ የስንዴ፣ የማር፣ የጤፍ እነዚህ ቃላት መሙሊያዎች ናቸው ማለት ነው። ሌላው ደግሞ ስለ ሀረግ ስናነሳ የሚነሳው አብይ ጉዳይ አጎላማሽ የሚለው ሲሆን፣ አጎላማሽ ማለት ንዑስ ስማዊ ሐረጉን ሀረጉን ከልዩ ልዩ ሁኔታዎች ለምሳሌ ከሁኔታ፣ ከጊዜ፣ ከቦታ፣ ከአይነትና ከመጠር አንጻር እየገለጠ ወደ አብይ ሀረግነት የሚያሳድግ ያ ቃል ምን ይባላል? አጎላማሽ ይባላል። ለምሳሌ እንመልከት። ጠንካራ የብረት ሳጥን ይላል። አሁን የብረት ሳጥን በሚለው ውስጥ የብረት የሚለው ቃል ምንድነው? መሙልያ ነው። ሳጥን የሚለው ደግሞ ስም ሲሆን ጠንካራ የሚለው ደግሞ አጎላማሽ ነው ማለት ነው፣ ወይም የብረቱን ጥንካሬ የሚገልጽ ቃል ስለሆነ። ወፍራም የጎማ ጫማ በሚለው ሀረግ ውስጥ ይሄ ስማዊ ሀረግ ነው። ጫማ የሚለው ስም ሲሆን የጎማ የሚለው ደግሞ ጫማው የተሰራበትን አካል ስለሚጠቁም እሱ መሙልያ ነው። ወፍራም የሚለው ደግሞ አጎላማሽ ተብሎ ይጠራን ማለት ነው። ስለዚህ በአጠቃላይ እነዚህ የተሰመረባቸው ማለትም ጠንካራና ወፍራም የሚሉት ቃላት በአጎላማሽ ቃል ውስጥ ወይም በዚህ ጽንሰ ሀሳብ ውስጥ ይካተታሉ ማለት ነው። ይህን ያህል እንግዲህ ስለ የሀረግ ውስጥ የሚካተቱ አብይ ቃላትን ከተመለከት የሀረግ አይነቶችን ወይም ታይፕስ ኦፍ ፍሬዝ እነዚህን እንመለከታለን። እንግዲህ የሀረግ አይነቶች መሰረታቸው ከቋንቋው የቃል ክፍል ነው። ባለፈው ትምህርታችን እንዳየነው በዘመናዊ የአማርኛ ቋንቋ ሰዋሰው ሊቃውንት የቃል ክፍሎችን በአምስት የቃል ክፍል መድበዋቸዋን ወይም ፈርጀዋቸዋን ብለናል። ስለዚህ የአማርኛ የቃል ክፍሎች አምስት ስለሆኑ ስንት የሀረግ አይነቶች አሉን ማለት ነው? አምስት የሀረግ አይነቶች አሉን ማለት ነው። ለምሳሌ ባለፈው እንዳየነው አምስቱ የቃል ክፍሎች የምንላቸው ስም፣ ግስ፣ ቅጽል፣ መስተዋድድና ተውሳከ ግስ ነው ብለናል። ስለዚህ በተመሳሳይ ሁኔታ የሀረግ አይነቶችም እነዚህን አምስት የቃል ክፍሎች መሰረት አድርገው የተዋቀሩ ሆነው እናገኛቸዋለን። እንግዲህ እነዚህን አንድ በአንድ እንመልከት። የመጀመሪያው ስማዊ ሀረግ ወይንም ናውን ፍሬዝ የሚባለው ሲሆን ይህ ስማዊ ሀረግ ስምን መሰረት አድርጎ ወይንም ስምን መሪው አድርጎ የሚመሰረት የሀረግ አይነት ነው። እንግዲህ ስማዊ ሀረግ ከአንድ ስምና ከሌሎች የቃል ክፍሎች ይቀናጃል ወይም ይመሰረታል። መሪው ደግሞ ምንድን ነው? ስም ነው። እንግዲህ በአማርኛ ቋንቋ መሪው በስተቀኝ ይገኛል ማለት ነው። በስተቀኝ የሚገኝበት ያ ቃል መሪ ይባላል ማለት ነው። ወይንም የአንድን ሀረግ ምንነት የሚወስነው ነው ማለት ምንድን ነው? ስማዊ ሀረግ ነው፣ ግሳዊ ሀረግ ነው፣ ተውሳከ ግሳዊ ሀረግ ነው፣ መስተዋድዳዊ ሀረግ ነው የሚለውን የሚወስንልን በሀረጉ በቀኝ በኩል ያለው ቃል የሚመደብበት የቃል ክፍል ነው ማለት ነው። ያ ማለት ምን ማለት ነው? የሐረጉ በቀኝ በኩል ያለው የቃል ክፍል ስም ከሆነ ስማዊ ሐረግ ይሆናል ማለት ነው። መሪው ግስ ከሆነ ግሳዊ ሐረግ ይሆናል ማለት ነው። ተውሳከ ግሳዊ ከሆነ ደግሞ ተውሳከ ግሳዊ ሐረግ ይሆናል። ሌሎችም እንደዛው ማለት ነው። ስለዚህ ለምሳሌ እንመልከት። ትልቁ ህንፃ ይላል። ዘ ቶል ቢልዲንግ። ትልቁ ህንፃ በሚለው ሐረግ ውስጥ በቀኝ በኩል ያለው የሐረጉ መሪ ህንፃ የሚለው ነው። ህንፃ ደግሞ ምንድን ነው? ስም ነው ማለት ነው። ስለዚህ ትልቁ ህንፃ የሚለው ምንድን ነው? ስማዊ ሀረግ ነው። ሁለተኛው ምሳሌ እንመልከት። ፈጣኑ ቡናማ ቀበሮ ይላል ደ ክዊክ ብራውን ፎክስ። ስለዚህ ፈጣኑ ቡናማ ቀበሮ በሚለው ሀረግ ውስጥ ቀኝ መሪው ማነው? ቀበሮ የሚለው ነው። ቀበሮ ደግሞ የቃል ክፍሉ ምንድን ነው? ስም ነው። ስለዚህ ይሄ ምንድን ነው ማለት ነው? ስማዊ ሀረግ ነው። ጥሩ መኪና ይላል፣ ሰፊ ሀይቅ። ስለዚህ መኪናና ሀይቅ የሚሉት የቃል ክፍላቸው ስም ስለሆኑ ጥሩ መኪናና ሰፊ ሀይቅ የሚሉት ምንድን ናቸው? ማለት ነው ስማዊ ሀረግ ናቸው ማለት ነው። ሁለተኛው ግሳዊ ሀረግ ወይንም ቨርፍሬዝ የሚለውን ስንመለከት እነዚህ ግሳዊ ሀረጎች ከአንድ ግስ እና ከሌሎች የቃላት ክፍሎች ይቀናጃል ማለት ነው። ስለዚህ ግሳዊ ሀረግ መሪው ምንድን ነው ማለት ነው? ግስ ነው። ወይም በግሳዊ ሀረግ በቀኝ በኩል የሚገኘው የትኛው የቃል ክፍል ውስጥ ይካተታል ማለት ነው? ግስ ውስጥ ይካተታል ማለት ነው። እስኪ ለምሳሌ እንመልከት። ወደ ገበያ ሄደ ይላል። ሄደ የሚለው ቃል ምንድን ነው? ግስ ነው። ስለዚህ ወደ ገበያ ሄደ የሚለው ምንድን ነው? ግሳዊ ሀረግ ነው። ወደ ገበያ የሚለው ብናየው፣ ለምሳሌ ወደ ገበያ የሚለው መስተዋድዳዊ ሀረግ ነው። እሱም በኋላ እንመለከታለን። ሁለተኛው ጋር እንመለከት። ክፉኛ ወደቀ ይላል። ይሄ ክፉኛ ወደቀ የሚለው ግሳዊ ሀረግ ክፉኛ ከሚለው ተውሳከ ግስና ወደቀ ከሚለው ግስ የተዋቀረ ነው ወይም የተመሰረተ ነው። ስለዚህ ክፉኛ ወደቀ በሚለው ሀረግ ውስጥ ቀኝ መሪው ግስ ስለሆነ ማለት ወደቀ የሚለው ግስ ስለሆነ ክፉኛ ወደቀ የሚለው ምንድ ነው? ግሳዊ ሀረግ ወይንም ቨር ፍሬዝ ነው ማለት ነው። ሶስተኛው የሐረግ አይነት ቅጽላዊ ሀረግ ወይንም አጀክቲቭ ፍሬዝ የምንለው ነው። እንግዲህ ቅጽላዊ ሀረግ ከአንድ ቅጽልና ከሌሎች ቃላት ክፍል ይቀናጃል። ቀኝ መሪው ምንድ ነው? ማለት ነው ሁሌ ቅጽል ነው ማለት ነው። የቅጽላዊ ሀረግ ቀኝ መሪው ወይም በቀኝ በኩል የሚገኘው ምንድ ነው? የቃል ክፍሉ ቅጽን ነው። ምሳሌ እንመለከት የልጅ አዋቂ ይላል አዋቂ የሚለው ምንድን ነው ማለት ነው ቅጽን ነው በጣም ጀግና ጀግና የሚለው ቃል የቃል ክፍሉ ምንድን ነው ቅጽን ነው ስለዚህ በጣም ጀግና የሚለው ምንድን ነው ቅጽላዊ ሀረግ ወይንም ቨርፍሬዝ ነው ማለት ነው በጣም የዋህ የሚለውን ሌላ ምሳሌ ስንመለከት የዋሃ የሚለውም እንዲሁ የቃል ክፍሉ ምንድን ነው ቅጽን ነው ስለዚህ በጣም የዋህ የሚለው በየት ውስጥ ይካተታል በቅጽላዊ ሀረግ ውስጥ ተካቶ እናገኘዋለን አራተኛው የሀረግ አይነት ተውሳከ ግሳዊ ሀረግ ወይንም አድቨር ፍሬዝ የምንለው ነው በእንግሊዘኛው። እንግዲህ ከዚህ በፊትም እንደተመለከት ናቸው፣ እነዚህ ተውሳክ ግሶች በቁጥር በጣም ጥቂቶች ናቸው። በቋንቋው ውስጥ ተውሳክ ግሶች በጣም ጥቂት ናቸው። ልክ እንደገና፣ ቶሎ፣ ክፉኛ፣ እንደገና አይነት ነገሮች ማለት ነው። ተውሳክ ግሶች ከዚህ በፊት እንደተነጋገር ነው የተለያየ አይነት የተውሳክ ግስ አይነቶች አሉ። የቦታ ተውሳክ ግስ፣ የጊዜ ተውሳክ ግስ፣ የሁኔታ ተውሳክ ግስ ወዘተ የሚባሉ እንዳሉ ተነጋግረናል። ስለዚህ ተውሳከ ግሶች መሪያቸውን ተውሳከ ግስ አድርገው ይመሰረታሉ። ወይንም በሀረጉ በቀኝ በኩል ያለው ቃል የቃል ክፍሉ ተውሳከ ግስ ከሆነ ምን ይባላል? ተውሳከ ግሳዊ ሀረግ ነው እንላለን ማለት ነው። ሌላው እነዚህ ተውሳከ ግሳዊ ሀረግ ልጁ የሚያደርገው ተውሳከ ግሶች መሙሊያ የላቸውም ማለት ነው። መሙሊያ ምን ማለት ነው? ከላይ እንደተመለከትነው ስሞች መሙላያ ያላቸው ምን ማለት ነው? ስሙ የተመሰረተበትን ቃል የሚገልጽ ነገር ከሆነ ያ መሙሊያ እንላለን። ለምሳሌ ምን ብለን ተመልክተናል? የወሎ ማር ብንል ማለት ነው። የወሎ ማር ከወሎ የተገኘ ማር ማለት ነው። ልክ እንደዚህ አይነት ከሆነ እነዚያ መሙሊያ ይወስዳል። ተውሳከ ግሶች ግን በራሳቸው ምን አይወስዱም፣ መሙሊያ የላቸውም። ለምሳሌ እንመልከት። ወደ ጎጃም ገና ይላል ገና የሚለው ምንድን ነው? ተውሳከ ግስ ነው። ምን አይነት ተውሳከ ግስ? የጊዜ ተውሳከ ግስ ነው። ወደ ጎጃም ብቻዋን ብንመለከት ግን ወደ ጎጃም የምትሏ ምንድናት? መስተዋድዳዊ ሀረግ ናት። ምክንያቱም ወደ በምና ጎጃም ከሚል ስም ስለተመሰረተ። በጣም በፍጥነት ቨሪ ኩክሊ ብንል ለምሳሌ፣ በፍጥነት የሚለው ምንድን ነው? የሁኔታ ተውሳከ ግስ ነው። ተራራውን ቶሎ እንደ ጦር ፈጥኖ ብንል፣ ፈጥኖ፣ ቶሎ የሚሉት ተውሳከ ግስ በቀኝ በኩል ያሉት የሀረጉ መሪ የሚመሰረትበት ወይም የሚካተትበት የሚመደብበት ማለት ነው። በተውሳከ ግስ የቃል ክፍል ውስጥ ስለሆኑ እነዚህ ቶሎ፣ ፈጥኖ፣ ገና በፍጥነት የሚሉት ልክ እነዚህ ምንድን ናቸው ማለት ነው ተውሳከ ግሳዊ ሀረግ ውስጥ ይካተታሉ። የመጨረሻውና አምስተኛው በአማርኛ ቋንቋ ውስጥ የሚገኘው የሀረግ አይነት መስተዋድዳዊ ሀረግ ወይም ፕሪፖዚሽናል ፍሬዝ የምንለው ነው። እንግዲህ እነዚህ መስተዋድዳዊ ሀረግ ከአንድ መስተዋድድና ከሌሎች የቃላት ክፍሎች ይቀናጃል ወይም ይመሰረታል። ልክ እንደ ሌሎቹ የቃል ክፍሎች የሀረግ አይነቶች ሁሉ መስተዋድዳዊ ሀረግም መሪው ምንድን ነው? መስተዋድድ ነው፣ ወይም በቀኝ በኩል እና በግራ ይመሰረታን። ይሄ የተለየ ነው። መስተዋድዳዊ ሀረግ አመሰራረቱ፣ ለማንኛውም የመስተዋድ ሀረግ መሪው ምንድን ነው? መስተዋድድ ነው ማለት ነው። ይህ የሀረግ አይነት ከሌሎች የተለየ ነው። ልብ በሉ ሌሎቹ አራቶች ከዚህ በላይ ያየናቸው የሀረግ አይነቶች መሪያቸው በቀኝ በኩል ነው የሚገኘው። የመስተዋድዳዊ ሀረግ ወይንም ፕሪፖዚሽናል ፍሬዝ መሪያቸው ግን የሚገኘው በሁለት ቦታ ሊገኝ ይችላል። አንደኛ መሪው በቀኝ ወይም በግራ ሊገኝ ይችላል ማለት ነው። በቀኝ ሊገኝ ይችላል ወይም በግራ ሊገኝ ይችላል ማለት ነው። ሌላው መስተዋድ ሀረጎች ልዩ የሚያደርጋቸው የራሳቸው የሆነ ባህሪያት አላቸው። ከዚህ በፊትም ተነጋግረናል። ስለ ቃል ክፍሎች ስንነጋገር መስተዋድዶች ምንድን ናቸው ብለናል፣ መሀን ናቸው ብለናል። መሀን ናቸው ማለት ምን ማለት ነው? ወደ ሌላ የቃል ክፍል ሊባዙ ወይም ሊራቡ አይችሉም። ስሞች ግን ሊባዙ ወይም ሊራቡ እንደሚችል ተመልክተናል። ሌላው የመስተዋድዶች ባህሪያቸው አብዛኞቹ መስተዋድዶች ብቻቸውን ቢቆሙ ትርጉም አልባ ናቸው። ምንም አይነት ትርጉም ሊሰጡን አይችሉም። እስኪ ለምሳሌ እንመልከት። ግራመሪ ሆኖ ሲመጡ ማየት እንችላለን። ስለ ትምህርት ይላል። ስለሚለው ምንድን ነው? መስተዋድድ ነው። ስለዚህ ስለ ትምህርት የሚለው ምንድን ነው ማለት ነው? መስተዋድዳዊ ሀረግ ነው። ልብ በሉ፣ ትምህርት የሚለው ስም ነው። ነገር ግን መስተዋድዶች ከስም ጋር ተዋውዶ ሲመጡ ሁልጊዜ የሚመሰሩት ምንድን ነው? መስተዋድዳዊ ሀረግ ነው። እንደ ትልቁ ዛፍ ይላል። ለምሳሌ ዛፍ የሚለው ስም ነው ትልቁ የሚለው ቅጽን ነው። እንደሚለው መስተዋድድ ነው። ስለዚህ እንደ ትልቁ ዛፍ ምን አይነት ሀረግ ነው? መስተዋድዳዊ ሀረግ ነው። በግራም በቀኝም ደግሞ ሊመጡ ይችላሉ መሪያቸው። ከዛፍ ላይ ይላል፣ ተመልከቱ። ከእና ላይ የሚሉት ምኖች ናቸው መስተዋድዶች ናቸው። ስለዚህ ከዛፍ ላይ የሚለው ምን አይነት ሀረግ ነው? መስተዋድዳዊ ሀረግ ይባላል። ከአንገት በላይ የሚለው ምሳሌ እንመልከት። ከመስተዋድድ ነው፣ አንገት ስም ነው፣ በላይ ደግሞ ምንድን ነው? መስተዋድድ ነው ስለዚህ ከአንገት በላይ የሚለው ምን አይነት ሀረግ ነው መስተዋድዳዊ ሀረግ ነው ማለት ነው ስለዚህ መስተዋድዳዊ ሀረጎች መሪያቸው በቀኝ ብቻ ሊመጣ ይችላል ማለት በቀኝና በግራ ሊመጣ ይችላል ወይንም በግራ ብቻ ሊመጣ ይችላል ማለት ነው መልካም ተማሪዎች እንግዲህ የዛሬውን ትምህርታችን ስናጠቃልን ማንኛውም ቋንቋ ውስጥ የሚኖረው የሀረግ አይነት ብዛት የሚወሰነው በቋንቋው ውስጥ የሚገኘው የቃላት አይነት ብዛት ነው ማለት ነው ምን ማለት ነው? ይሄ የተለያዩ ቋንቋዎች የተለያየ አይነት የሀረግ አይነት አላቸው ማለት ነው። ለምሳሌ የአማርኛን ስንወስድ አማርኛ አምስት የቃል ክፍሎች ስላሉት አምስት የቃል ክፍሎች ስላሉት ወይም አምስት የንግግር አይነቶች ስላሉት ማለት ከዚህ በፊት እንደተመለከትናቸው ስም፣ ግስ፣ መስተዋድድ፣ ተውሳከ ግስ ያላቸው ማለት ነው። በዛ መሰረት እነዚህ የሀረግ አይነቶችን አምስቱን የቃል ክፍሎች መሰረት አድርገው ተመስርተዋል። ስለዚህ የሀረግ አይነት ብዛት የሚወሰነው ነው በእያንዳንዱ ቋንቋ ውስጥ ባለው የቃል ክፍል ብዛት ነው ማለት እንችላለን። እስኪ የሚከተሉትን ጥያቄዎች አንድ ባንድ ለመስራት እንሞክር። የሚከተሉትን ሀረጎች በአይነታቸው ለዩ ይላል። ያ የጠፋብሽ የጣት ቀለበት ይላል። ያ የጠፋብሽ የጣት ቀለበት። ይህ የቀረበው ሀረግ ምን አይነት ነው? መልካም ተማሪዎች ያ የጠፋብሽ የጣት ቀለበት የሚለው ቀለበት የሚለው ቃል የቃል ክፍሉ ስም ስለሆነ ምን አይነት ሀረግ ነው ስማዊ ሀረግ ነው ማለት ይቻላል ሁለተኛው ጥያቄ በጣም እንደ እናቱ ጎበዝ ይላል በጣም እንደ እናቱ ጎበዝ መልካም ጎበዝ የሚለው ቃል የቃል ክፍሉ በቅጽሉ ስለሚካተት በጣም እንደ እናቱ ጎበዝ የሚለው ቅጽላዊ ሀረግ ነው ሶስተኛ ጥያቄ ሁለት ሊትር ንጹህ የኑግ ዘይት ይላል። ምን አይነት ሀረግ ነው? መልካም ተማሪዎች ሁለት ሊትር ንጹህ የኑግ ዘይት በሚለው ሀረግ ውስጥ ቀኝ መሪው ዘይት የሚለው የቃል ክፍሉ ስም ስለሆነ ስማዊ ሀረግ ነው። አራተኛ አንድ ትልቅ የቆዳ ቀበቶ ገዛች ይላል። መልካም ገዛች የሚለው ግስ ስለሆነ ግሳዊ ሀረግ ነው። አምስተኛ ሁለት ጊዜ በመርከብ ወደ ጎጃም ሄደ መልካም ሄደ የሚለው የቃል ክፍሉ ግስ ስለሆነ ግሳዊ ሀረግ ነው። ስድስተኛ አንድ ጊዜ እንደ ኳስ በሜዳ ላይ። መልካም ላይ የሚለው የቃል ክፍሉ መስተዋድር ስለሆነ መስተዋድዳዊ ሀረግ ነው። ሰባተኛ በጣም እንደ አባቱ ቆንጆ ቆንጆ የሚለው ቅጽል ስለሆነ ቅጽላዊ ሀረግ ነው። እንደ ጦር በዛፍ ላይ ላይ የሚለው መስተዋድር ስለሆነ መስተዋድዳዊ ሀረግ ነው። ዘጠነኛ አንድ ትልቅ የሱፍ ኮት መልካም። ኮት የሚለው የቃል ክፍሉ ስም ስለሆነ ስማዊ ሀረግ ነው። አስረኛ ጥያቄ፣ በጣም እንደ አባቱ ታታሪ፣ በጣም ጥሩ ተማሪዎች። በጣም እንደ አባቱ ታታሪ በሚለው ሀረግ ውስጥ ታታሪ የሚለው ቅጽል ስለሆነ ቅጽላዊ ሀረግ ነው ማለት ይቻላል። መልካም ተማሪዎች፣ የዛሬውን ትምህርት በዚህ አጠናቀናል። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ።